አያልፍ ማርያም መላክ እንዲህ ማለች፣ እንዲህ ያለ ነገር እንደምን ይሆን? መላክ እንዲህ ማለት መስቀል ውስጥ ተቀሻሉ ቅዱስ አንዱ ነው። ማርያም ነገር ማርያም መላክ መልአከ ገብርኤል ማርያም ደብተ ላንት ክብርት ነሽ ምስጋና ይገባሻል። ወላዲት አምላክ ምስጋና ይገባሻል። ቅድስት ነሽ ምስጋና ይገባሻል። የመላእክት ማደሪያ ነሽ ምስጋና ይገባሻል። ሂመለ የተሸለምሽ ድንኳንሽ ነሽ ምስጋና ይገባሻል። የመላእክት እህት፣ ሕዝቡ ሁሉ እናት ነሽ ምስጋና ይገባሻል። የሁሉም መቤት የማለ ምስጋና ይገባሻል። ሁሉም የወድሽ ማለ ምስጋና ይገባሻል።

ወደ እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅ ከጌታችን ከመዳንታችን ከኢየሱስ ክርስቶስ ይቅርታውን አምነን ስለምንለምን ኃጢአታችንን ሊያስተሰርይልን። ለዘላለሙ አሜን፣ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የቅዱስ ገብርኤል ድርሳን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ ሆኖ ከአብ ወወልድ ወመንፈስ ቅዱስ ከልዩ ልዩ ድንጋጤ ፍርሃት ዘንድ ይህን ቅዱስ ገብርኤል ድርሳን ጸልያለሁ። ከዲያብሎስም ጋር ክርክር በጀመረ ጊዜ ድህን እንዲነሳ እናም እመቤታችን ቅድስት ድንግል ማርያምን ለማብሰር በተላከ ጊዜ ከቃሉ ግርማ የተነሳ እንዳትደንግል ተፈራ መጸኝ ኃይል እንዲል ሆናት ነው። አቤቱ በእኔም በአገልጋይም እንደዚሁ ኃይል ጽኖ ሰተ ከፉ አቤቱ በእኔም በአገልጋይም እንደዚሁ ኃይል

በነፍስም በስጋት አድለኝ ዘንድ ለዘላለሙ ዓለም አሜን። አባታችን በሰማይ የምትኖር ስምህ ይቀደስ፣ እንደሆነች በደላችን ሁሉ እኛ አቤት ወደ ፈተና ሁሉ ለዘላለሙ አሜን። በቤታችን ቅድስት ድንግል ማርያም በመልአኩ ቅዱስ ገብርኤል ሰላምታ ሰላም በስጋሽም አሸናፊ እግዚአብሔር ናት ወይ ሰላምታ ላንቺ ከባሻን ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ። የማዘን ፍሬ ተባረከና ጸጋን የተሞላሽ ተንገዲ ደስ ይበልሽ ሉል እግዚአብሔር ካንቺ ካመን ከተወደደው ልጅሽ ከጌታችን ከመዳንታችን ከኢየሱስ ክርስቶስ ይቅርታውን አምረቱ ለሚኛኛ ኃጢአታችን ሙሉ ያስተታነዛ ለዘላለሙ ዓለም አሜን። ለዘላለሙ ዓለም አሜን። ዘላለሙ ዓለም አሜን።